ስፔሲፊካ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሽ ኢምፓወርድ መሆን አለባቸው ካፓሲቴት መሆን አለባቸው ብዬ አቅም ይኖራቸው አቅም ሰላም አሌይኩም ረህመቱላ ወበረካቱ እንዴት ናቸው የዩቱ ቤተሰቦች ሰላም ናቸው ሆይ ዛሬ የሆነ ቅሳ ትክክለኛ ቅሳ እስካሁን ድረስ ያለ የአንድት ልጅ ህይወት ታሪክ ልንገራችሁ አንዲት ልጅ አለች። ጀርመን ሀገር ነው የምትኖረው። የአፋር ክልል ልጅ ነች። ወደ ጀርመን ሀገር የሄደችው ይመስለኛል አንድ ኤርትራዊ አግብታ ነው የሄደችው። አግብታ ሂዳ አንድ ወንድ ልጅ ወልዳ እየኖረች እንዳለ የጀርመን መንግስትም ተቀብሏት፣ ቤትም ሰጥተዋት፣ ከዛ ከባሏ ጋር አልተስማማችም። ከባሏ ጋር ተፈታ፣ ልጇን ይዛ እየኖረች እንዳለ አንድ ወቅት ላይ የሆነ እዛ ሀገር ላይ ሰላማዊ ሰልፍ ይካሄዳል ማለት ነው። የሚካሄደው ሰላማዊ ሰልፍ ምንድን ነበረ? ፍልስጤሞችን በተመለከተ ነበር ያ ሰላማዊ ሰልፍ። ነው እና ያው እንደ ሙስሊም የምናየው ነገር እኛን እንደምንለው እሷም በዛ ሀገር ላይ ወጥታ ያንን ሰላማዊ ሰልፍ ተቃውሞ አደረገች ማለት ነው ያንን ተቃውሞ በምታደርግ ሰዓት አይናቸው ገባች አንድ የፖለቲካም ሰዎች ሊሆኑ ይችላሉ ራሷ ባሏም ሊሆን ይችላል ኒይ ገባች ከዛ ደግሞ ቲክታክ ላይ በጣም በተደጋጋሚ ቪዲዮ ትሰራለች ትሳደባለች አረብኛ ትችላለች አማርኛ አፋረኛ ትግርኛም እያደረገች ትሰራለች ማለት ነው እቺ ልጅ በሆነ ወቅት ላይ ቤቷ ሲደበደብ ወይም ሲኳኳ ቆይ ምንድን ነው ብላ ስትሄድ ፖሊስ መጣ ብለን፣ ህይወት ታሪፏን እንከታተላለን፣ ግን እዚህ ሁሉንም መዘርዘር አንችልም። ብቻ ሰዎች እየመጡ ይረብሸዋታል። ምን እንደሚረብሻት አናቅም። ሰዎች እየረበሹ ሲያጨናንቋት እናያለን። እሷም ትፖስታለች። መንገድ ላይ ስትሄድ ይገፏታል፣ ይመቷታል፣ እቃዋን ይቀሟታል። መጨረሻ እዛ አገር የምትኖርበትን ወረቀት ቀሟት። ከዛ ትንሽ ቆይተው ቆይተው ከቤት አባረሯት። ከቤት ከመባረሯ በፊት ልጇን ቀሟት ልጇን ቀሟት ልጇን ቀምተው እንደገና ከቤት አስወጧት። ከቤት ካስወጧት በኋላ ጎዳና ተዳዳሪ አደረጓት። ከዛም ሀገር እንዳትወጣ እዛ ሀገርም ህጋዊ እንዳትሆን እንዳትማርም፣ ሰው እንዳትሆን አደረጓት። እስካሁን ድረስ እስካሁን ድረስ ልጇን ቀምተው ህይወቷን አበላሽተው ጎዳና ተዳዳሪ ሆና ከአንዱ ቦታ ወደ አንዱ ቦታ ትሄዳለች። ብዙ ጊዜ እኔ ኮሜንት እጽፍ ነበር። አንቺ እኔ ምንድን ነው ችግርሽ፣ ለምን ሰው አያግዝሽ? ምላለሁ። ለካይቺ ልጅ የማትታገዝበት ምክንያት በፖለቲካ በፍልስጤም ፖለቲካ ምክንያት ፍልስጤማዎችን እንደግፋ ቪዲዮ ስለሰራች እንግዲህ፣ ሌሎችም ነገሮች ተጨማምሮባት፣ እቺ ጥሩናት ልትሆን አትችልም፣ ሰው ገዳይ ነች፣ ጥሩ አስተሳሰብ የላትም፣ የመማር ፍላጎት የስራ ፍላጎት የላትም ህገ ወጥ ምናምን ሁሉን ነገር አድርገው እስካሁን ድረስ መንገድ ለመንገድ ትሄዳለች ማለት ነው። እኔ የባለፈው ሳምንት መንገድ ላይ ሲታገሏት ቪዲዮ ፖስታ እንደ አንድ ሰው ጠፋዎች ልጅ እንደ የሚደርስላት ብዬ ቪዲዮ ስሰራ የተጻፈልኝ ኮሜንት ይሄው፣ ከዚች ከልጅ ጋር ሶስት አመታችን እሷም አትሰማም፣ እኛም ተይ ብለናታል ምናምን ብለው ብዙዎቹ አዚዛን ሀሳቦች ጥሩ ነው። ግልጅቱ አትሰማም። አንዳንድ ጊዜ ምንም ስሜታዊ ብንሆን የማንችለው ነገር ውስጥ መግባት በጣም አስቸጋሪ ነው። ቤተሰብ ይሄንን ቪዲዮ ላሰማችሁ፣ እች ልጅ ራሱ ኢትዮጵያዊት ነች፣ ክርስቲያን ነች። በሆነ ወቅት ላይ ተይ፣ ይሄ የምታደርጉ ነገር ላንቺ ይጎዳሻል፣ ተይ ብላት ነበርና የኛ ሰዎች እኛ ደግሞ ሙስሊሞቹ አንቺ ክርስቲያን ስለሆንሽ እስራኤልን ስለምታግዥ ኖ ኖ ኖ ኖ እሷ ሙስሊም ስለሆነች ነው ወይ ምናምን ብለው ጀጅ አድርገዋት ነበር። አሁን እች ልጅ ልጇን ተቀባች ተቀማች፣ የመኖሪያ ፍቃዷን ተቀማች፣ ጎዳና ተዳዳሪ ሆነች። በስታ ላይ የምታገኘውን ነገር ታገኛለች። ገና ወጣት ምን የመሰለ ቆንጆ፣ ጎዳና ተዳዳሪ አደረጓት። አሁን እች ልጅ እርዷትስኬት ትስኬት አላችሁ ነው የምትለውና ረጅም ነው ላሰማችሁ ለኛ ሀገሬ ልጆች በዚች ልጅ ላይ የቪዲዮኒ መስራት አቁሜ ነበር። የዛሬ ሶስት አመት ምናምን አካባቢ ነበረ። ቪዲዮ ከአንዱ ሁለት ሶስት ቪዲዮ ድዊት አድርጌበት አውቃለሁ። ኢብን ሚሞሪ ሲለኝ እንኳን ደግሜ አልፖሰትኩትም። ምክንያቱም ልጅቷን በሰጠኋት ምክር ብዙዎቻችሁ ስላም ጠልነ ሽራይታላት ለፍልስጤም ፍትህ መጠየቅ ትችላለች ብላ ብላ አላችሁኝ። እኔ ደግሞ ከህጉ አንጻር ልጅቷን መቀመቅ ውስጥ ስለሚከታት ያለንበትን መሬት የቆምንበትን ቦታ መፈተሽ ጥሩ ነው ብዬ እንደ ልጆች እናት የራሴ ምክር ለግሻት ነበር። ያንን የራሴ ምክር መጀመሪያ ኮሜንት ላይ መጻፍ የጀመርኩ ገና ወንድ ልጇ አስታውሳለሁ። ፀየም ልጅ ነው ልጇ እና ፀየም ያለ ነው እንደሷ። ካልተሳሳትኩኝ ከኤርትራ ነው የወለደችው በጣም ረጅም ጊዜ ሆነኝ ስከታተላት። ማነው ልጇ አጠገቧ እያለ የምታደርገው ነገር አንዳንድ ነገሮችን ምናምን ሳይ ታይ ብዬ ጽፌ ነበረ። ከዛ በኋላ ደግሞ ልጅ የተቀማሁኝ ብላ መጣች። አሁንም ቪዲዮሽን ብዙ ነገር የሰራሻቸውን አጥፊ ሌላ ችግር ያመጣብሻል። ልጅሽን ደግመሽ እንድታገኝ ለመማር ሞክሪ ስራ ለመስራት ሞክሪ እላት እያልኩ ቪዲዮ ሰራባት ነበረ። መብቷ ነው። ስለ ፊልስጤም እንትን ማለት አላችሁኝ። ድጋሚ ደግሞ ኦኬ፣ ከተቆረቆራይ ትሄድና ትዋጋ ቦታው ላይ ሄዳ ትዋጋ። ምንም አይጠቅምም። ምክንያቱም ምላስ ጥይት አይደለም። ወይ ደግሞ የሆነ ደም የተቀባ ቪዲዮ እያመጡ የኔ ደሜ እንትን ነው እንትን ነው ማለት ዋጋ ያስከፍላል። ዛሬ ፊልስጤኖች እኮ ይችን ሴት ከጎዳና ላይ አላወጧትም፣ ገብቷቸኋ ላይ ተባብረው የሆነ ነገር አላደረጓትም። ምንም ያደረጓት ነገር የለም። ለሃይማኖት አያቋትም። ፊልስጤማውያኖች እች ልጅ እንደምትታገላቸው እንደምትታገልላቸው አያውቁም። ከእሷ አልቅስ ሙክታር ቲክቶክ ላይ እርዳታ የሚረዳቸው አንዳንድ ፊልስጤሞችና ሶሪያዎች ያውቁታል። እኔ ግን ምን ለማለት እንደፈለግኩ ልንገራችሁ የኔን ሀሳብ ከተረዳችሁኝ በመጀመሪያ የምንኖርበትን ሀገር ሕግና ደንብ ልናከብር ይገባል። የምትኖርበትን ሀገር ሕግና ደንብ ሳታከብሪ ማናለብ ብለሽ አሻፈሬ ብለሽ ከወጣሽ ተመን ትከፍል ያለሽ ሂሳብ አላት። እንደፈለጉ ነው መኖር አገር ላይ እንኳ የለም። ትውልድ አገርሽ ላይ እንኳ ራሱ የለም። ስለዚህ ኤሮፓይኖች ስለ ፍልስጢን ያላቸው አስተያየት ሌላ ነው። እዛች ሀገር ላይ ሂደሽ እየተረዘቅሽ እየሰራሽ ገብታችኋል ኖ እቃወማችኋለሁ ብላችሁ የምትሉ ከሆነ ወይም ብላ የምትል ከሆነች ልጅ ያችን አገር ቀርማ ነበር መልቀቅ የነበረባት። አስፈላጊ ከሆነ ከፍልስጢን ትሄዳለች አስፈለገ ወደ ሀገሯ ተመልሳ ሰልፍ በሰላማዊ ሰልፍ ሲወጡ ሰላማዊ ሰልፍ ትወጣለች። ዩቱብም ላይ ቲክቶክ ላይ የምትሰራውን ነገር ትሰራ ነበረ ኖ እሷ ግን እዛቸው ሀገር ላይ ሆና ነበረ እነሱ ስትቃወማቸው የነበረው። እኔ እዛ ሀገር ይህ ያለሁኝ ይሄ ሀገር የሚቃወመው አገር ሌላ ሀገር ካለ ለምን እንዳደረክ ብዬ ማለት አልችልም። ካሱ ጋር ነው መሆኑ ሆን ያለብኝ ተረድታችሁኛል። እኔ ካለሁበት ሀገር ያለሁበት ሀገር ጥላት ለሆነው ጥላቱን ጥላትነ ለኔም ጥላቴ ነው ወዳጅ ለሆኑት ሆኑት ወዳጁ ነን ነው ለመኖር ስንኖር ማለት ነው። ይሄ የጉርብትና የማስመሰል የምን አይደለም። እቺን ሀገር ወዳችኋት፣ የዚህ ሀገርን ጥላቶች ብራቦ ሰይደግ አደረጋችሁ ማለት አትችሉም። እሷም እዛ ሀገር ላይ ሆና ምንም ቢያማትም ያለችበትን ሀገር መቃወም አትችልም ነበረ፣ ህጓ አይፈቅድም ነበረ። ስለዚህ ልጇን አስቀማች። በህፃንነቱ ያ ልጅ እንግዲህ ይታያችሁ እንዴት ሆኖ እንደሚያድግ። በራሳቸው ጠሪቃ ከሃይማኖቱ አስወጥተው ፖለቲካ ያቅ አስሉን ፈስሉን እንዳያቅ አድርገው ነው የሚያሳድጉባት ማለት ነው። አሁን ምኑን አቀረች? ልጅ የለም፣ ባል የለም፣ ከሀገር መውጣት አይቻልም። እትከየሉ ከዛ ሀገር እንኳ ወደ ሀገሯ መመለስ አልቻለችም። ዝም ብላ ተንቀዋላ እንድትኖር ነው ያደረጓት ማለት ነው። ስሙ ያመጣችሁ ለውጥ የለም፣ የራሷ ህይወት ግን መቀመቅ ነው የገባው እያሉ እያሉ ጭራሽ የሰጧትን ቤት የሰጧትን ወረቀት ሁሉ ቀምተው በቃ የጎዳና ተዳዳሪ ያደረጓል። ማለትም ከጆብ ሴንተር ሲስተም ውስጥም አወጧት። እንግዲህ አንድ ሰው እንደው ሙስሊሙም እንደው እስቲ እውነት የእውነት የአኬራ እህታችሁ ከሆነች በክፋ ሳትወስዱት እስቲ በደንብ አሰቡት። እንግዲህ ይችን ሴት እሷ ልክ ነው የተጋባችሁ ሰው ወረቀት ሳይኖራችሁ የመኖሪያ ፍቃድ ቋሚ የመኖሪያ ፍቃድ ሳይኖራችሁ ቋሚ ስራ ሳይኖራችሁ ቋንቋ በደንብ ሳታውቁ እዚህ ሀገር ገብታችሁ ልጅ ወልዳችሁ በመንግስት እየኖራችሁ አግባብ የሌለው ቪዲዮ ያውም ደግሞ ስለማይፈቅዱ ነው። አሁን ለምሳሌ ኒ ሳውዲ አረቢያ ሄጄ መብቴ ነው አስፋልት ላይ ሱሪ መልበስ ነጻነት ሊሰጠኝ ይገባል። ትልቅዬ ማለት የሆነ ነገር እንደፈለኩኝ አስፋልት ላይ ሄጄ ደግሞ ነጻ የመጠየቅ መብት አለኝ። ባንዲራቸውን ይዤ እነሱን እዚህ ጋር